አሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሳህቢሂ አጅማዒን። ያው መቼም አርዕስቱ እንደሚጠቁመው ከሚዲያ ወደ ቀብር ይላል። ወላሂ ይሄን ከነፍሴ ጀምሮ ነው በቁጥር አንድነት እንድንመከርበት የምንፈልገው ምክንያቱም ወንድምና እህቶቼ በጣም መዘናጋት ውስጥ ገብተናል። በጣምም የምናሳዝን ሰዎች ይሆነናል። ሚዲያ ላይ መላይካዎች የሚሰራውን ስራ አይጽፉም የተባለ እስኪ መስል ድረስ እርስ ታደርገ ነው። አሁን ቅርብ ጊዜ ልክ ስገባ የሆነ ላይቭ ብቅ አለ። አይታችሁ እንደሆነ ቲክቶክ ስትገቡ የሆነ ፔጅ ብቅ ያደርግባቸዋል። ከዛ ልጅቷ የተለያዩ መነፅሮች ለብሳለች። አንዱ መነፅር ባዶ ነው። አንዱ እንግዲህ ሙድ እየያዘች ነው ሚዲያ ላይ ማለት እና የሆነ ቀይ የሸጠች ነው። ከዛ በኋላ ልክ ስገባ የኔን ስም አየችው መሰለኝ ሳዳት ከማል የደነገጠችው ድንጋጤ ምን ነው ላለማቱ ጌታ እንዲህ በተደነገጠ። አሁን የሚያሳዝነው ምንድን ነው ኡስታዝ የተባለ ሰው መጥቶ የሆን ነገር ሲናገር ይፈራል። ኡስታዙ እኮ ወንደኛ። ሁላችንም እኮ ቀብር ገቢዎች ነው። መፍራት አላህን ነው። ያ ስራ ልክ እንዳልሆነ ካወቃችሁ ኦስታዞች ስለሆኑ ኦስታዝ ስላልሆነ አይደለም መሆን ያለበት። ወላሂ ሀቂቀተን ሰው አንድ ሳምንት ሁለት ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራ ና ቀብር እንደሚገባ ሲያቅ ይደነግጣል። ምን እየሰራሁ ነው የነበረው ይላል። አሁን ግን እንደዛም እየተባለ አይደለም። አላህ ይዘንልንና ይገባል ቤተሰቦቼ ይሆን እንዴት ናችሁ? ይባላል። ከዛ ነብስን በቀጥታ መሸጥ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በጧቱ ያነጋል። ከዛስ፣ ነብሱን ከእሳት ነጻ የሚያወጣት አለ፣ ነብሱን ደግሞ ያስበላታል። ሽያጭ ላይ ነን። በየቀኑ ነብሳችንን እየሸጥናት ለገበያ ያቀርበናታል። አሁን ልብ ያላል ነው ግን ምንድነው፣ ካልኩሌሽኑን አልሰራም እኔ ሁል ጊዜ እስከ ዛሬ ሊወጣልኝ ያልቻለው የዛሬ ሁለት ዓመት ከምናምን አላህ ይዘንለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘንለት፣ አላህ ቀብሮን ያስፋለት። ልክ እሱ ሲሞት ሰዎች ምን አሉ? አላህ ይዘንልንና አደራችሁን፣ ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን ለምን መጥፎ ስራ ስለሆነ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈለግ አያችሁ አይደለ ግን መልካም ሰው ቢሆን ኖሮ ምን ይባል ነበር ለቀብሩ እንዲሆንለት ታብታብ ሼር ሼር እናንተ የምትጠቀሟቸውን ቃላቶች በጠቅላለ ሰብስክራይብ እናርገው አካውንቱ እንዲህ እናርገው ይባልለት ነበር አሁን ግን እንደዛ አይደለም አያችሁ ስን ሞት ነው የሚያስፈራው ከሞት በፊት አላህ ምን አለ

ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ፣ ማለት ብዙ ሴቶች አሉ። ቀብር ቦታ ሄዳችሁ አታቁም። እኛ ወንዶች ግን እንንገራችሁ፣ ቤቷ ምን አይነት ጠባብ እንደሆነች። በጀርባ አታስተኛ፣ በግራ ጎን ደግሞ መተኛ ተፈልጉ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን፣ ሟችን ወንድም ሆነ ሴት። ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱት እና በጎን በኩል ከዛ በኋላስ። ብሎኬት ይደረደራል፣ ጭቃ ይመረግበታል፣ ተዘጋጅ በቃ ቤቱ። ነቢዩ ሰለላሁ አለይህ ወሰለም ምን አሉ? እንደ ስራችሁ ቀብራችሁ ይሰፋላችኋል። እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ። ካልሆነስ ይህን ነው በፍራት። ወላሂ ነቢዩ ሰለላሁ አለይህ ወሰለም ጥፍትና ቆራጭ የሆነውን ሞት አስታውሱ አብዝታችሁ አውሱ ሲሉ እኔ እኮ የእሳቸው ምክር ያልመከረን ማን ይመከራል? ሀቂቃ ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትናንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ። ምንድነው ስትሉ በቃ የግለት ላላህ ብሎ መውደድ ላላህ ብሎ መጥላት እኮ ቀላል ነገር ትብ የኢማን ክፍል ሰውን ስንወድ ላላህ ብለ ስንጠላ ለአላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቀሙትን ጫት አያፍሩም፣ ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድን ነው ደግሞ ሲባል የእኔ ቪው ምን ያህል ደረሰ ይባላል? ሱብሃነ አላህ። ሀታ መልካም ነገር እኮ የሰራ ሰው ደበቅ ይላል፣ እራሱ ምን ያደርጋል ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ ይህን ያህል ቪው እኮ አገኘሁ፣ ላይኬ እኮ ይሄን ያህል ነው ሰብስክራይበሮች እኮ ይሄን ያህል ናቸው አራ ይባልም? ለነፍሳችን ይዘምላል ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ በአጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ግን ጉዟችን ወዴት እንደሆነች